ውዲቱ ተከታይ ደንበኛ በሙሉ ዛሬ ደግሞ እንግዲህ ከሐበሻ ከእጽዋት ከምርምር ቦታ ነው የምገኘው። ከዚህ ከእጽዋት ከምርምር ቦታ ላይ እንግዲህ የማሳያችሁ ብዙ እጽዋቶችን ነው። በየጊዜው እንግዲህ ብዙ እጽዋት እንለቅላችኋለን። እንግዲህ እጽዋት እንግዲህ እግዚአብሔር ተፈጥረው ለሰው ልጅም ለሰው ሳይሆን ለሁሉም ሁሉ ለአእዋፋቱም፣ ለተለያዩ እንግዲህ እግዚአብሔር እንደፈጠራቸው ሁሉም ነው ፍጡር። እንግዲህ እጽዋት ነው የሚጠቀሙት ማለት ነው። እኛ ብቻ አይደለም። እንግዲህ ሰው ብቻ ማለት ለሚጠቀሙ የዱር እንስሳት ማንኛውም ነገር እንግዲህ እጽዋት ነው። እንግዲህ የሚጠቀሙ እጽዋት ከሌለ ሰው የለም ማለት ነው። እጽዋት ማለት እንግዲህ ብዙ ሰዎች ዝም ብለው ስለ እጽዋት የሚያውቁ ሰዎች ስር ብጣሽ ቅጠል ብጣሽ እያሉ ብዙ ሰዎች የሚያወሩ አሉ ማለት ነው። እነዚህ እንግዲህ ያው አለማወቅ ወይም ዝም ብሎ በቁመናቸው የሞቱ ነው ፍጥረትን የሚያውቁ ማለት ነው እንጂ እጽዋት ለሰው ልጅ ሳይሆን ለእንስሳትም፣ ለማንኛውም ለዱር አራዊትም የሚሆን ነው። ዛሬ እንግዲህ ደግሞ የማሳያችሁ እጽዋት እነዚህ እጽዋት ነው። እጽዋት እንግዲህ ለየት ያለች ይችላል። በጣም ሽቷ በጣም ከምን በደ ከሽቶ ከሱዳን ሽቶ በጣም ከምንም በላይ ከሱዳን ሽቶ የምታምርናት እንደምታዩት ትምህርት መስቀል እየሰራች እንትል እዚ ትምህርት መስቀል ነው እንደ ማለት እንግዲህ ነው። በጣም ሽታ ያላት፣ በጣም ከምንም በላይ ጣፋጭ ናት። ደም ግፊትን፣ ስኳርን ማጥፋት የምትችል ዕፅዋት ናት ማለት ነው ይቺ ማለሽ ይዘሙ ይችሉ እንግዲህ እቺ ታውቋታላችሁ። ብዙ ጊዜ ይለቋታል እቺ ዕፅዋት እንግዲህ ደምታይወት ካሜራማን አሳዩዋቸው። እነዚህ ዕፅዋቶች ደግሞ ጦሲ ጦሲ ማለት ይታወቃሉ። በጣም ደግሞ እነዚህ ደግሞ እንግዲህ ስኳርን ደምን ነው ግፍት ይሄ 100 በጣም አይቼዋለሁ እኔ በጣም እጠቀመዋለሁ። በጣም አስተማማኝ ሆኖ አቸው ይሄ እነዚህ ናቸው ብዛት እነዚህ አስተማማኝ የሆኑ ነው ዕፅዋት ናቸው። ይሄ ደግሞ ምታዩት ደግሞ ይሄ ዕፅዋት ደግሞ እንዲህ ቀላል ነገር አይደለም። የዕፅዋት መቅመቆ ነው። መቅመቆ እንግዲህ ደምን የማጠብ አቅም ያለው ደምን በስነ ስርዓት የፍሬው እንደዚህ ነው። በጣም ታዋቂ የሆነው ለብዙ ነገር ነው። በባለፈውም በርግጥ ገልጬዋለሁ። ደጋግመን የምንገልጠው የእጽዋት ቀላል እንዳልሆን ነው። ይሄ መርካቶ ገበያ ይሸጣል። ይሄ አስተማማኝ የሆነ እጽዋት ነው ማለት ነው። ይሄ ደግሞ እንግዲህ እንደምታውቁ ደግሞ ጨጮ፣ ጨጮ ይባላል። ጨጮ ማለት እንግዲህ ብዙ ዘርፈ ብዙ የሆነ እጽዋት ነው። ይሄ እጽዋት በጣም ፍሬ አለው የሆነ እንጠቀማለን ነው አርግ ሆነው ቅጠሉ ለብዙ ነገር ነው የምንጠቀመው። ይሄ እንግዲህ የተለያዩ መድኃኒት ባሉን ጥላ ቤት ጥላ ውስጥ በደንብ አድርቀን የምንጠቀመው እጽዋት ነው። ይሄ አሁን ከሌላ ቦታ መጥተን ያጸደቅነው ነው። በጣም አስተማማኝ ነው። በነገራችን ይሄ ቀላል እጽዋት አይደለም። ንጹሕ የሆነ እጽዋት ነው። በጣም አደገኛ ነው። ንጹሕ ነው። ጠቃሚ ነው። የሚመር ነገር የለውም። ተፈላጊ እጽዋት ነው ማለት ነው። ሶስተኛው እጽዋት ደግሞ እንግዲህ ሰነቢያት በስም ነው የምታውቁት። ሰነቢያት ማለት እንግዲህ ይሄ ነው። አሁን ያንዳንዱ ሰው ዝቅ አርጎ ካሜራ ያሳዩዋቸው። ፀነቢያት በጣም የሚገርም እጽዋት ነው። ውሶች አሁን ዳማካሲ ነው ይሉታል። ይሄ ዳማካሲ ይሄው ነው። እዩት፣ ልዩነቱ ፀነቢያትና ፍሬውም ይለያያል። አያችሁት? ያቸው ካሜራ ዝቅ አርጎ ያሳዩዋቸው። ያቸው እነዚህ ደግሞ ፍሬዎች፣ ዝቅ አድርጉት፣ በደምብ ይታይ። ያቸው ፍሬያቸው እነዚህ ናቸው። ይኸው አበባቸውም ይለያያል። ይሄ ዳማካሲ ነው። እዩት፣ ልዩነቱ አያችሁት? ልዩነቱ በጣም እየተረራቀ ነው ማለት ነው። ፍሬያቸውም ያቸው እየተረራቀ ነው። የነዚህ ፍሬ እና የነዚህ ፍሬ እኩል አይደለም። ዳማካሲ ይሄ ነው። ይሄ ጫካው ዳማካሲ ነው። እና ሰው ሳያውቅ ዝም ብሎ ቅጠሉን የዚህ ቅጠሉን አያችሁት ቅጠሉ ይሄ ቅድም ከእንትን ጋራ ከጦሲ ጋራ ሆኖ ደም ግፊትን የሚያጠፋ ወይም ስኳርን አደገኛ የሆነ እጽዋት ተጸነቢያት የሚባል ይሄ ነው። ብዙ ሰዎች ዝምራችሁ ያልሆነ ነው እያላችሁ እንዳሰይሙት ማለት ነው። እንግዲህ አያችሁ ልዩነቱ እንግዲህ አማካሲ ናይ ልዩነቱ ነው፣ በደምብ ያሳያችሁ ማለት ነው። ይሄ በጣም ገራሚና ገራሚ የሚገርም እጽዋት ነው ማለት ነው። እንግዲህ ሌሎችም እጽዋቶች አሉ። እንግዲህ ወራ ዝቅሮ ይሄ እንደዚህ እንደዚህ ደሞ እጽዋቶች አሉ አያችሁ። እንደዚህ እንደምታያችሁ እንደዚህ በባደፉ ማሳይቻችኋለሁ። ይሄ አሁን ገራሚ የሆነ ማይገባበት ማይገባበት ነገር የሌለ ነገር፣ ወተት የሚወጡ በነግራሽ ወተት የሚወጡ እጽዋቶች ብዙ ጊዜ ጠቃሚ ናቸው ተቆርጠው የሚመጥደቅ እንትን አላቸው ጠቃሚና ጠቃሚ የሆኑ እጽዋት ናቸው እነዚህ እነዚህ እጽዋቶች እንግዲህ ዘርፈ ብዙ ናቸው ማለት ነው ይህንን ያው እንግዲህ ብዙ ጊዜ ገበያ ላይ የሚወጣለ የማይወጣለ ብዙ ጊዜ በባህል ህክምና ላይ ያው ዙሙ ብሎ ይሄ ነው ይሄ ነው እያሉ መናገር አያስፈልግም የሚጠቅሙ ህዝብን የሚጠቅሙ ነው የምናስተላልፈው እንጂ ህዝብ ላይ ጉዳት የሚሰጡ ስማቸውንም እጽዋቶችንም አንገልጽም ማለት ነው ደግሞ እንግዲህ ያት እቺ እፅዋት እንግዲህ ከመፊሶ ትባላለች። እቺ ምታብዝ በበጋ ቤት ነው። አሁን እንደምታይዋት በቀሎ ነው የሚመስል፣ የበቀሎ አገዳ ነው የሚመስል ያያችሁት። ይሄ ውስጡ ድንሽ ነው፣ በጣም ትልቅ ድንሽ ነው የሚወጣው። ያው እንግዲህ ስለማንቆፍረው ነው እንጂ ትልቅ ድንሽ ነው። ይሄ ከመፊሶ ቀይ ስርጉ ተቅዳሴ ሆነ ስንለው በጣም ውስጡ ለቃለ እግዚአብሔር ይሆናል። በተለይ ደግሞ ለማት ወልድ ሴት፣ ለመካን ሴት አስተማማኝ ነው። ይሄ ምንም የታየ ነገር ነው፣ አሁን ነግራችሁ የታየ ነው። ያልታየውን ሚዲያ ላይ ብዙ ጊዜ አንገልጽም። ይሄ በጣም በጣም በጣም በጣም አበባውም ቅጠሉም የሚጠቅም ምንም የማይኮሰኮስ የሆነ እጽዋት ነው። እንግዲህ ከመፊሶ ማለት ይሄ ነው። ብዙ ሰዎች በአበባ ነው የሚያውቋት። ቅጠሉ እንደዚህ ያድጋል ብሎ አይጠበቅም አለው። ሁለተኛ ያፈራል። ሲያፈራ ደግሞ እንደ በቀሎ ያፈራል። የበቀሎ ፍሬ ያክል አይነት አለው ማለት ነው ይህ ደግሞ እንግዲህ አበ ዛንጣ ከዛምጣ ማለት ይሄ ነው። እንደምታዩት ምድር ለምድር ነው የሚሄደው። በጣም አደገኛ ነው። ተምዘግዛጊ ነው። ሊያብብ ነው። ሲያብብ ምንም አንድም ነገር አበባ ዝንብ አያርፍበትም፣ ንብ አያርፍበትም። ሲያርፍ አፍኖ የሚይዝ በጣም ታዳገ። ይሄ በሚያብብ ሳደይ ያፍናል። አበውንም አይሰጥም እና አበ ዛንጣ ከዛምጣ ማለት ነው። ያፍናል ሌላ አውሬ መጥቶ አሁን ለምሳሌ ንብ ቅንቡስ የተለያዩ ነገሮች እንደዚህ የሚቀቡ ቀዋት መጥቶ ሲያርፍበት ለቀን አርጎ ሸፉ ነው የሚገልነው። አበ ዛምጣ ማለት እንግዲህ ከዛ አምጣ ይሉታል። ለብዙ ነገር የሚጠቅም ነው። እንግዲህ ይህን የመሳሰሉ እጽዋቶችን ሐበሻ የባሕል ሕክምና እንግዲህ አለን ማለት ነው። እንግዲህ በየቀኑ እንግዲህ እጽዋቶችን እያስተዋወቅራችሁ ነው ማለት ነው። እንግዲህ ሌላ ደግሞ እንግዲህ አንድ እጽዋት ላስተዋወቃችሁ እዚህ ካለ እጽዋት ላይ በባለፈው እንኳን ያው ገለጻ አርጌላችኋለሁ። ይሄ እጽዋት ይሄ እጽዋት እንግዲህ ወደም ባድርጋችሁ በአካባቢያችን አገር በቀል ነው። ይሄ እ ብርብራ በጣም ጠቃሚ እንት ነው። ማዝ አውራ ብርብራ አይደለም፣ አውራ ነው። ብርብራ የተለየ ነው። ይሄ እጽዋት በጣም በጣም በጣም ጠቃሚ አገር በቀል ነው። ልጡ፣ ግንዱ፣ ልጡ በነገራችን ላይ ለምን ይሆናል ብትሉ፣ ለበማጥንት ለምን የሚሆነው ተጠሩ ይጠጣል። ለብዙ ዘርፈ ብዙ በጣም ጠቃሚና ጠቃሚ ነው። ሊቀላል አይደለም። እንደምታዩት ለስላሳ በጣም ለስላሳ ለስላሳ ነው። ጠቃሚ ነው እጽዋት በጣም በጣም የሚጠቅም እጽዋት ደግሞ፣ ሰው ይሄንን በደንብ አድርጎ ይተክለው ይጠቅመዋል። ይሄ በጣም ጠቃሚ ጠቃሚ የሆነ እጽዋት ነው ማለት ነው። ይሄ እንደምታዩት ነው። ሙዝ ደግሞ ግሽርት ወይም ህምር እንለዋለን። ለባለፈው ያስተዋወቃችሁ ሌላ ነው። ይሄ ግሽርት ነው። እንሶስ ለአና ግሽርት ይለያያል። በጣም በጣም የተረራቀ ነው፣ አይገናኝም። እጽዋት እንግዲህ ለብዙ ነገር ውስጡ በጣም ትልቅ ይሆናል ማለት ነው። ለብዙ ነገር ነው የምንጠቀምበት። እንግዲህ ሐበሻ የባህል ህክምና እንግዲህ ከተለያዩ ቦታዎች ላይ ያው እየተዘዋወር እጽዋቶችን እናመጣለን እንተክላለን ማለት ነው። ሌላ ነው። አንድ የሆነች አስገራሚ የሆነች እጽዋት አለች። እቺን ስለገዛችሁ፣ እሺ እቺን እጽዋት በደንብ ገና ሆና ነው ትንሽ ስታድግ አሳያችኋለሁ። ይቺ እጽዋት እጽዋት እቺ ሰው የምትይዝናት፣ በጣም ከሚገርማችሁ ነገር አላጥቃ ሰው ትይዛለች ሳር ናት፣ ግን ጠቃሚነቷ በጣም ከምንም በላይ ጠቃሚ የሆነ ጽዋት ናት። የሽኒ ያክል እጽዋት ጠቃሚ የለም ብለን ያልሳት በጣም ጠቃሚና ጠቃሚ ጠቃሚ ወይጣ አይበሉ በጣም ከምንም በላይ የምትጠቅም ጽዋት ናት። ከፍ በሚትርሳዘይ በደም ባርጂ ገረጻ አደርግላችኋለሁ። ያው አድራሻችን እንግዲህ ደብረ ማርቆስ ትልቁ ሆቴል ፍለፍ ነው የምንገኘው። አበሻ የባሕል ሕክምና ዘመጋቤ ጥበባት ነኝ። ለመጎብኘትም ሆነ መድኃኒት ለምትፈልጉ ሰዎች ካላችሁ መጣችሁ እዚህ ላይ የተለያየ ነገር ሪሰርች እንስራ ካላችሁ መጣችሁ የምትሰሩበትን እንደገና ልምድ ልውውጥ የምታደርጉበት ካለ እጽዋት የማታውቁት ማወቅ ከፈልጋችሁ መምጣት ትችላላችሁ ማለት ነው። ስልክ ቁጥር 0912 አድራሻችን፣ ደብረ ማርቆስ ትልቅ ሆቴል ፊት ለፊት እንደምንገኘው እንግዲህ ደብረ ማርቆስ እንግዲህ እጽዋት የምርምር ማእከል ቦታ ናት። ኑ አብረን እንስራ፣ አብረን እንደግ። አመሰግናለሁ።